ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አነጋጋሪ ሆኖ በቀጠለው የብርቱካን ተመስገን ጉዳይ አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ጨምሮ በአጠቃላይ ስምንት ግለሰቦች በሽብር ወንጀል ተጠርጥረው ዛሬ ፍርድ ቤት ቀርበዋል። መጋቢት 19 ቀን 2017 በፌዴራሉ ከፍተኛ ፍርድ ቤት ቀርበው ነበር። ፖሊስም የ14 ቀናት የጊዜ ቀጠሮ ጠይቋል። ፍርድ ቤቱን በሰውና በሰነድ ማስረጃ በስፋት ጉዳዩን ለማጣራት በሚል ነው። ለፍርድ ቤቱ የጊዜ ቀጠሮ እንዲሰጠው የጠየቀው የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋል ያላቸውን አምስት የኢቢኤስ ቴሌቪዥኖችን ጨምሮ ስምንት ግለሰቦችን ነው በዛሬው እለት ፍርድ ቤት ያቀረበው። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤትም ፖሊስ የጠየቀውን የአስራ አራት ቀናት የጊዜ ቀጠሮ ይፈቀድለት ወይስ አይፈቅድለት በሚለው ላይ ለመጪው ሰኞ መጋቢት 22 ቀን ብይን ለመስጠት ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ እንግዲህ የጊዜ ቀጠሮውን የጠየቀው በስምንት ተጠርጣሪዎች ላይ የክል ያለውን የምርመራ ስራ በሰውንና በሰነድ ማስረጃ በስፋት ለማጣራት ጊዜ ያስፈልገኛል በሚል ነው። ከስምንቱ ተጠርጣሪዎች ውስጥም ባለፈው ሳምንት እንግዲህ በኢቤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት የሐሰት ታሪኳ ቀርቧል የተባለው ራሷ ብርቱካን ተመስገንም ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅ እና የዚህ ጣቢያ አንዱ ባልርሻ የሆኑት አቶ ነብዩ ጦመልሳን በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተሪነት የሚሰራው ጋዜጠኛ ታሪኩ ኃይሌ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ ረዳት የፕሮግራም አዘጋጇ ህሊና ታረቀኝ እና የካሜራ ባለሙያው የሆነው ቶማስ ደመቀም ፍርድ ቤት ቀርበው የዛሬውን የፍርድ ቤት ውሎ እንግዲህ ተከታትለዋል በመጋቢት 17 2017 በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸው ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ግለሰቦች ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ዛሬ መጋቢት 19 ያቀረበው ጊዜ ቀጠሮ መጠየቂያ ማመልከቻ ስምንቱ ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩ ይገልጻል። ተጠርጣሪዎቹ ወንጀሉን የፈጸሙት የጦር መሳሪያ በመታጠቅ በህገ ወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ይገኛል ከተባለ ቡድን አመራሮች ጋር በጥቅም በመተሳሰር እንደሆነ የፌዴራል ፖሊስ በዚህ ማመልከቻ ላይ አስፍረዋል። ፖሊስ ተጠርጣሪዎቹ ውጭ ሀገር ከሚገኙ የጸረ ሰላም ቡድን አመራሮች ጋር የተለያዩ የመገናኛ መንገዶችን ተጠቅመው ተገናኝተዋል፣ ተልዕኮም ተቀብለዋል ሲል ነው የወነጀለው። ወንጀል የተፈጸመው መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲያድርበት በማሰብ እንደሆነ ፖሊስ በዚህ የጊዜ ቀጠሮ መጠየቂያ ማመልከቻው ላይ ጠቅሷል። ተጠርጣሪዎቹ በብሔር ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠር ወደ ግጭት እንዲገቡ ለማድረግ ተልዕኮ መቀበላቸው ነው ለፍርድ ቤቱ ያስታወቀው። አምስቱ የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የስራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም ማህበራዊ ሚዲያዎችና የብሮድካስት መገናኛ ዘዴ በመጠቀም ሐሰተኛ ዶክመንተሪ ፊልም በማዘጋጀትና በማሰራጨት ፖሊስ ወንጅሏቸዋል። እነዚህ ተጠርጣሪዎች ፖሊስ በማለት መልከቻው ላይ በቀዳሚነት የጠቀሳት ብርቱካን ተመስገን የደምቢ ዶሎ ዩኒቨርሲቲ ተማሪ ሳትሆን እንደሆነች እና ለትምህርት በሄደችበት ቦታ በአጋቾች ታግታ የአስገድዶ መድፈር የተፈጸመባት ሴት ናት በማለት የሐሰት ታሪክ ለህዝብ እንዲደርስ አድርገዋል የሚል ውንጀላም ቀርቦባቸዋል። ተጠርጣሪዎቹ ራሳቸው ደራሲና ተደራኪ በመሆን ምንም አይነት ጥቃት ያልደረሰባትን ሴት የአስገድዶ መድፈር ጥቃት እንደተፈጸመባት በማስመሰል ቃለመጠይቅ በማድረግ በርካታ ህዝብ በሚከታተለው ኢቢስ ቴሌቪዥን ጣቢያ አቅርበዋል ሲል ነው ፖሊስ በማመልከቻው ያተተው። የቴሌቪዥን ጣቢያው ሰራተኞች ጥቃቱን ለማግዘፍና በህዝብ ዘንድ ቅሬታና አመጽ እንዲቀሰቀስ ለማድረግ ያዘጋጁትን ሐሰተኛ ዶክመንተሪ ፊልም በገለጻና ማብራሪያ እንዲሁም በምስል አስደግፈው ማቅረባቸውም ነው ፖሊስ ለፍርድ ቤቱ ያስረዳው ተጠርጣሪዎቹ ፈጥረውታል በተባለው ፍጹም ሐሰት የሆነ ታሪክ በህዝቦች መካከል መቃቃር እንዲፈጠርና ግጭት እንዲቀሰቀስ በማድረግ በዚህ ውጤት ህገ መንግስቱና ህገ መንግስታዊ ስርዓቱ አደጋ ላይ ለመጣል ሲንቀሳቀሱ በጸጥታ ኃይሎች መያዛቸውን ፖሊስ በዚህ ጊዜ ቀጠሮ መጠየቂያ ማመልከቻው ላይ ገልጿል። ፌዴራል ፖሊስ በማመልከቻው ማጠቃለያ ላይ ተጠርጣሪዎቹ በህዝብ አመኔታ አግኝቶ የተመረጠ መንግስት በኃይል አስገድዶ ከስልጣን ለማውረድ ሲንቀሳቀሱ መያዛቸው ነው እንግዲህ አክሎ የገለጸው የኢቢኤስ ቴሌቪዥን ጣቢያ ሰራተኞች እነዚህን የፖሊስን ውንጀላዎች በራሳቸው አንደበት እና በጠበቆቻቸው በኩል ባቀረቧቸው መከራከሪያዎች አስተባብለዋል። ጋዜጠኛ ታሪኩን እና ረዳት የፕሮግራም አዘጋጇ ህሊናን የወከሉ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን በሽብር ወንጀል ሳይሆን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ላይ ባሉ ድንጋጌዎች መሆን እንደሚገባው ተከራክረዋል። የኢቤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነቢዩንና እና ሌሎች ሁለት ጣቢያውን ሰራተኞች የወከሉ ጠበቆች በበኩላቸው ደንበኞቻቸው ከሽብር ወንጀል ጋር የሚያገናኛቸው ነገር የለም ብለዋል። ከተጠርጣሪዎቹ አንዱ የሆነው የካሜራ ባለሙያው ቶማስ ደመቀ ቀረፃው በተከናወነበት ጊዜ በእረፍት ላይ እንደነበርም በጠበቆቹ መከራከሪያ ላይ ተነስቷል። ጠበቆቹ በዚህ መከራከሪያቸው ደንበኞቻቸው የተጠረጠሩበት ጉዳይ በመርህ ደረጃ በወንጀል ህጉ በመገናኛ ብዙሃን አማካኝነት በሚደረጉ ወንጀሎች ተካፋይ መሆን በተዘረዘረበት ክፍል ላይ ሊወድቅ የሚችል እንደሆነ ነው ያስረዱት። በዚህ ደረጃ የወንጀል ኃላፊነት የሚያስከትለው ማን ላይ ነው የሚለው በወንጀል ህጉ ላይ ተመልክቷል። ኃላፊነቱ የሚያርፈው አንድ ግለሰብ ላይ ነው፣ ይህም የፕሮግራም ኃላፊ ላይ ነው ሲሉ ከጠበቆቹ አንዱ ተከራክረዋል። በዚህ መሰረት ጠበቆቹ የወክሏቸው ሶስቱ የኤቢኤስ ቴሌቪዥን ጣቢያ ሰራተኞች የወንጀል ህጉ ሊያርፍበት ይችላል ከሚባለው ውጭ ናቸው የሚል መከራከሪያም አቅርበዋል። ጠበቆቹ በመከራከሪያቸው ማጠቃለያ የደንበኞቻቸው ዋስትና መብት እንዲጠበቅም ጠይቀዋል። የጠበቆቹ መከራከሪያ ተከትሎ የመናገር ዕድል እንዲሰጣቸው የጠየቁት የቤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነቢዩ ስሜት በተሞላበትና እንባ በተናነቀው ድምፀት በምርመራ ሂደት ውስጥ የነበራቸውን ትብብር ለፍርድ ቤቱ አስረድተዋል። ለምርመራ ሂደቱ የሚያግዙ የቪዲዮ ማስረጃዎችና የሰራተኞችን ዝርዝር የያዘ ሰነድ ለፌዴራል ፖሊስ ማቅረባቸውን ገልጸዋል። ከትላንት በስቲያ ሮቡ ወደ ቴሌቪዥን ጣቢያው ሲደርሱ ቅጽር ግቢው በፀጥታ ኃይሎች ተከቦ ማግኘታቸውን አቶ ነቢዩ ለፍርድ ቤቱም ተናግረዋል። የፀጥታ ኃላፊዎች ከመጡ በኋላ ሰራተኞች ከጣቢያው ህንፃ መውጣታቸውንና ቴሌቪዥን ጣቢያውን ቻናሎች በአንድ መርማሪ ትእዛዝ እንዲያጠፉ መደረጋቸውን አብራርተዋል። የሚለውን ህዝብ ቻናልን አጥፍተናል ሲሉ ነው የተናገሩት። አሁን ቻናሉ በመከፈቱ ደስ ብሎኛል በማለትም ስሜታቸውን አጋርተዋል። እርሳቸው በመታሰራቸው ለሰራተኞች ደሞዝ የሚከፍል እንደሌለና የዕለት ተዕለት የጣቢያው ስራ መስተጓጎሉም ነው ስራ አስኪያጁ ያስረዱት። ፖሊስ በማመልከቻው በጠቀሰው የቴሌቪዥን ፕሮግራም በቅድመ ዝግጅት በቀረፃ ወቅትም ሆነ ከዚያ በኋላ በነበረው ሂደት እርሳቸው ድርሻ እንዳልነበራቸው ለፍርድ ቤቱ የገለጹት አቶ ነቢዩ መታሰራቸው ትክክል እንዳልሆነ ተናግረዋል። ስራ አስኪያጁ በንግግራቸው መቋጫ የዋስትና መብታቸው እንዲከበርላቸውም ነው የጠየቁት። እንደ አቶ ነቢዩ ሁሉ የመናገር ዕድል የተሰጠው የቴሌቪዥን ጣቢያው ፕሮግራም ዳይሬክተር ጋዜጠኛ ታሪኩ በፖሊስ ማመልከቻ ላይ የተጠቀሰው የቴሌቪዥን ፕሮግራም የተሰራበትን ሂደት ለፍርድ ቤት አስረድቷል። ፕሮግራሙ የጋዜጠኝነት ስራ መሆኑን የገለጸው ታሪኩ የፖለቲካ አጀንዳ አንስቶ እንደማያውቅም አመልክቷል። ተራይ ቢሮ ተከፋይ ደመወዝተኛ ነኝ። ስለዚህ ተበዳይ ብርቱካንን በማታለል ምንም ጥቅም የማገኝ አይደለሁም። ሙያን ነው እዚያ ጋር የሰራሁ ሲልም ታሪኩ ተናግሯል። የፕሮግራም ዳይሬክተሩ በአሁኑ ወቅት በፌደራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝና እዚያው እንደሚጸዳዳም ነው ለፍርድ ቤቱ የተናገረው። ውድ የተከበራችሁ የፕሮግራም የተከታታዮች እንግዲህ አምስት የጣቢያው ሰራተኞችን ጨምሮ ስምንት ግለሰቦች በዛሬው ቀን ፍርድ ቤት ቀርበዋል። በፖሊስና እንደዚሁም ደግሞ በተጠርጣሪዎች መካከል የጊዜ ቀጠሮን አስመልክቶ እንደዚሁም የዋስትና የፍቀድልኝ ጥያቄን አስመልክቶ የተደረገው ክርክር ይህንን ይመስላል። በቀጣይ እንግዲህ ፍርድ ቤቱ ለመጋቢት ሀሁለት ለመጭው ሰኞ በዚህ ላይ ብይን ይሰጣል ተብሎ ይጠበቃል። ስለዚህ የዋስትና መምታቸው ምን ይሆናል? በቀጣይስ ይህ ጉዳይ ወዴት ይሄዳል? ክስ ይመሰረታል ወይስ በምን አግባብ ይስተናገዳል፣ የሚሉና ሌሎች ተጨማሪ ከሕግ ጋር የተያያዙ መረጃዎችን ወደ እናንተ እማደርስ ነው የሚሆነው። ለዛሬ ይህንን መረጃ ለእናንተ ላቀርብላችሁ ብዬ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ